ሰላም ሰላም ጋይስ እንዴት ናችሁ? ሁሉ ሰላም። እንግዲህ በአዲስ ቪዲዮ ተመልሰናል ጋይስ። በዛሬ ቪዲዮ እንግዲህ ስለ ጽጌና ስለ ዳኒ ሮያል አብርሃም እና ይሆናል። እስከ መጨረሻው ድረስ ማየት እንዳትረሱ። የዛሬ ቪዲዮ ለየት የሚያደርገው ነገር ዘና ፈታ የምትሉበት የዛሬ ስድስት ሰባት አመታት በፊት የተሰሩትን ቪዲዮችም ያካተትን ቪዲዮ ነው። እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ቪዲዮን አንድ ብለን እንጀምራለን ጋይስ። እስቲ እያንዳንዱን ቪዲዮ እያየን ሪያክሽናችንን እናስቀምጣለን። የሚገርማችሁ ይሄ እንግዲህ ከስድስት አመት በፊት ነው የሚለው አክቹዋሊ ትክክለኛው 2023 ነው። ይሄ ፖስት የተደረገ ከሁለት አመት በፊት ማለት ነው። ስለዚህ ኦልሞስት ወደ ስምንት አመት ከስምንት አመት በፊት የተፖሰተ ፖስት ነው ማለት ነው። እንደምታዩት እንግዲህ ጋይስ ያው እዚህ ላይ ዳኒ ሮያል እና ጽጌ ሮያል ነው። ሌላ ሰው ነው የሚመስሉት በዚህ ላይ ፣ በተለይ ማኩረፍ ከዱሮ ጀምሮ ነው ጋይስ። በፊትም የሚያኮርፈው ዳኒ ነበረ። አንዳንዴ የሆነ በጣም የሚያስቀው በፊቱ ምናምን ሳየው የዱሮ እና የአሁኑን በቃ ስታስቡ ሰማይና ምድር ነው። እውነት ሰው በዚህ ልክ ይቀየራል? በጣም በጣም የሚገርም ነው። ላይክ በቃ እንደ ልጆች እንደ ልጆች ናቸው። ግን እንደ ልጅ ነው ቪዲዮ እንኳን የሚሰሩት ምንድን ነው ጋይ፣ እዚህ ጋ ደግሞ ጭራሽ በቃ የሆነ የሕፃን ልጆች ጨዋታ ነው። ይምባይ ጋይ፣ የድሮ ነው፣ በጣም የድሮ ቪዲዮ ነው። ቅርብ ጊዜ እንዳይመስላቸው። አብሮ መሆናቸው ደስ ይላል። ከዱሮ ጀምሮ ሹፍ ጋይስ። ጋይስ ይሄንን ቪዲዮ አይቼ ነው በጣም የሳኩት። እዚህ ጋር በደንብ እንድታዩት የምፈልገው ነገር የዳኒ ሮያል አቋም ነው። ፅጌ ሮያል አትሊስት ብዙም ቼንጅ፣ በቃ ብዙም ባትቀየርም፣ አትሊስት ዳኒ ሮያል ግን ሙሉ በሙሉ ነው የተቀየረ። በዚህ ከዱሮ ጀምሮ ነው አብሮ የሚሰሩት አብሮ ማደጋቸው በተለይ እንዴት ደስ እንደሚል ጋይስ እውነት አብሮ ቢሆኑ ብሎ በጣም ብዙ የሚመኝበትን ምክንያት በዚህ ምክንያት ነው። ከዱሮ ጀምሮ አብሮኑ ያደጉት አብሮ ሲሰሩ የነበሩት እና እዚህ ደረጃ እስከሚደርሱ ድረስ ማለት ነው፣ እና በጣም ደስ ይላል። በቃ ያለው ቪዲዮ በጣም ደስ ይላል። በዚህ ከዱሮ ጀምሮ ነው፣ በቃ እንደዚህ አይነት ድራማ የሚሰሩት ከዱሮ ጀምሮ ነው ጋይስ። እንደምታዩት እንግዲህ የሆነ ላይክ ድራማ ነገር ነው ያው ፅጌና ዳኒ የሚሰሩት ማለት ነው። እሺ፣ ሌላ ሰው ይዛ መጣች። በቃ እንደዚህ አይነት ቪዲዮዎች ናቸው ወደ እንደሚሰሩ አሁን ደግሞ ተራዋም በቃ አለቀሰች፣ አይነት ነገር እሱ ሲሄድ ማለት ነው። ቢወልዱ ምን አይነት ልጅ ሊወልዱ ይችላሉ ነው የሚለው ጀለስ። እስቲ ዙም እናርጋት ይችን ነገር ጋይስ እናያለን ማለት ነው። ፕሮሰስ እያደረገ ነው። ምን አይነት ልጅ ይወልዳሉ? ወንድ ሴት፣ በአንድ ላይ ዋው በጣም እናንተ በኮሜንት ቆንጆ ናቸው። ጭ እውነት ፍረዱ እናንተ። እንግዲህ ይመቻችሁ። ከፅጌና ከዲጄ ሊ ምረጥ ብትባል ማን ይመርታለን? ይህ ታይም ጋይስ፣ በደንብ እንድታስታውሉ ዲጄ ሊን ያፈቀረበት ታይም ነውና የመጀመሪያ ቪዲዮን እስቲ ወደ መጀመሪያ እንውሰደውና እስቲ እንስማ። ከጽጌና ከዲጄሊ ምረጥ ብትባል ማን ትመርጣለህ? ማንን ትመርጣለህ? ከዛ ሳቅ ነው መልሱ። ሰላም ዳኒ፣ እንዴት ናት? እቺ ታይም ደግሞ በቃ ፎሎወርስ ምናምን የሚሰበስቡበት ታይም ነው እሺ

ምንድነው ያለችው? ምን እኔ ለአንተ ያለኝ ስሜት ስና አንተ ለን ያለን ስሜት ስትናገር ወደ ፍቅር ያዞሩታል። ያው የታወቀ ነው። ያው ብዙ ሰዎችም እስካሁን ድረስ ሊገባቸው ያልቻለ ነገር ጓደኛ ናቸው ወይስ ፍቅረኛ ማቾች ናቸው? እነዚህ ልጆች ሁሌ አብሮ ነው የሚሰሩት ቪዲዮ፣ አብሮ ነው የሚኖሩት። ምንድን ነው ብሎ ነው የሚጠይቀው ና ትክክለኛ ነው። የፍቅር ስሜት የለኝ እያልሽ ነው። እየፈተናት ነው። እዚህ ጋር ስ ከሳቅሽ ቀጥታ የሆነ ጥያቄ መጠየቅ ነው የሚሻለው። ናቸው ወንድም እናት ናቸው ወይም ደግሞ ፍሬንድ ናቸው። ፍሬንድ ናቸው ብሎ ማመን ይከብዳቸዋል። እኔ እንዴት ብዬ ማለት ከዚህ በፊትም ተናግረናል። አኒቨርሳሪያቸው እኔ አያውቅም። መጀመሪያ አሁን አስረግጬ መናገር የምፈልገው ነገር እሺ፣ በለው በለው ጋይስ ምን፣ እሺ የዱሮ ቪዲዮ ነው። እሺ ምን ለመጠቀጥቂ ዛሬ ደግሞ የዱሮ ቪዲዮ ነው። የምር ጋይስ ምን ያው እዚህ ጋም ድራማ ነው። ያው ቀጥታ ድራማ እንደሆነ ያስታውቃል። ፊት ለፊት ካሜራ አለ ምናምን የዱሮ ላይፋቸው ነው ግን ተመልክቱ ገይዝ። ዳኒ ኧረ በስመ አብ ለውጥ ለውጥ ለውጥ ለውጥ ገይስ፣ በደንብ ነው የተለወጠ ዳኒ። በትክክል በትክክል ነው የተለወጠ። በዚህ ላይፍ ልጅቷ ግን ኢቭን ጽጌ ምንም አይነት ፊዟ ላይ ምንም አይነት ለውጥ የለም። እውነቱን ለመናገር ትንሽ ትንሹ ውፍረት ምናምን ጨምራ ሊሆን አለ ይችላል አይዶ ነው። ግን የዳኒ ለውጥ የሚገርም ነው ጋይስ። ያሳስባል። እኔ አንቺ ታገኝሽ ያማል ማለት ማነው ማነው ሰውዬ ሚቁ ምንድን ነው የሚመስለው ጋይስ የሱ እንኳን የሆነ ዩቲዩብ ላይ በመጣ ታይም ነው እነሱም ዩቲዩባቸውን በደንብ እያስተዋወቁበት ያለ ታይም መሰለኝ የሚሆን ያስገቡት ማለት ነው አሪፍ ቪዲዮ ሰሩ ነበር ማለት ነው ይሄንን ድራማ አስቲ ዙም እናርገው ጋይስ ዙም ዙም ዙም ዙም ዙም። ምንድን ምንድን ነው? ሜሪን በላት ማንም የት አለች? እኔ ገዝት ስልክ አልተቀበልከኝም ነበር። የቅናት ታይም ነው ጋይስ። ሜሪ የምትባል አሁን እንኳን አብሮ ቪዲዮ እየሰሩ ፒስ ፈጥሯል። በዚህ ታይም ልክ ሜሪ የምትባለው ልጅ በምትመጣበት ታይም መሰለኝና፣ ቪዲዮቸው ላይ ምናምን የምትመጣበት ታይም ነው። በዛ ምክንያት እንግዲህ አንድ ቪዲዮ ሰርተዋል። ይህንን የሰሩት ቲክቶክ ነው። ባይዘ ጋይስ ቲክቶክ ላይ ነው። የቅናት ታይም ይላል እሳ ካልጓርኩ

የራሷን ፕሮሞት እያረገች ነው። እሽናው ስለነበረሽ ነገር ምናምን አላቅም። እያወራ ያወራ ያለውት ግን እኔም እሱ ስለምንሰራው ስራ ነው የምንቀጥለው፣ እንደዚህ እያወራ ነው የምንቀጥለው። አይ እንደዚህ እንደዚህ ዋት ድራማ እየሰሩብን ነበረ ማለት ነው ማናት ምናምን አስተወጣኝ ቀሽ ነው የምታቀኝ ሲጀምር አይባልም። እንደዛ እንዳንቺ ለመናገር በጣም አቅመዋለኝ ስሂም ድራማ ነበረ ማለት ነው። እሺ እቺን ዙም እናርጋት እና ምንድን ነው የሚያወሩት? ኦኬ ያው ጽጌን እየጠየቀ ነው። ለመጀመሪያ የዚህ ፍቅር ሲይዝሽ ምን አይነት ስሜት ነው የሚሰማሽ እያላት ነው። ኦኬ ማለት እያንዳንዱ ፍቅር የራሱ ነገር አለው፣ እና ራሱ ፍቅር ይዞት የሚመጣቸው ብዙ ነገሮች አሉ። በተማሪ በሆነ በቃ ወደድኩት፣ እስማን በጣም በጣም በጣም በጣም የወደድኩት እና ዝምተኛ ነው። ማንቁጣና ነው አልኩ። ትምህርት ቤት ውስጥ ነው፣ በባህሪው ልጁ እንደዛ ነው። በጣም በጣም ጥቂት ነው የሚያወራው። በጣም እንዳልኩ፣ ሳይም ደግሞ ኮሌጅ ተማሪ የገባበት ሳይም ነበርና በጣም ነው የምቆጣ ስለዚህ የምትቆጣ፣ ጋይስ በጣም ሰውን የምትወደውን ሰው በጣም ትቆጣለች ማለት ነው። ስለዚህ አንድ ፖይንት ያዙልን ጋይስ። እንግዲህ ያው እሺ፣ ይሄ ታይም ደግሞ ምንድን ነው? ይሄ የምን ታይም ነው? ዲጄሊ ዳኒን አረጋገው፣ አትቸኩል። እስቲ ነጄሊ ወንዱን ሰውዬን እንየው እስቲ ኦኬ ችኩል ችኩል ትላለህ እንጂ ለአግባቂ ሆና አሁን ከወጥነ ሱ ለመጋባቱ ቆይ፣ አረጋጋ አረጋጋ። ዳኒ ሮያል በዚ ዲጂ ሊኒ ያፈቀረበት ታይም ነው፣ እና በጣም ያሰቀኛል ጋይስ። የምሬ ነው የምላችሁ። በጣም በቃ ለዩቲዩብ ተብሎ የተሰራ ድራማ ነው እንጂ ምንም አይነት ፍቅር አይመስለኝም። ግን የምር አርጎ ነው የምር አርጎ ነው ሲሰራ የነበረው ቪዲዮ እዚህ ጋር መጃጃል ነው የሚለው ጋይስ እሺ እነዚህ ደግሞ ምንድን ነው ጽጌሮ ያለና ያለ ና ጽገሬዳ ይላልዲ እንደ ወንድ ነው የምታወራው ምንድነው ያለች? ሳሁን ከኔ ጋር ምንድነው ያለች? ከኔ ጋር ምንድነው ማለት ቅናትን በአካል የምናውቀው አንቺ ጋር ቅናትን። በአካል ትክክል ነው በይ፣ ትክክል ነው በቃ። በጣም በጣም ቅናት አለባት ፅጌ ሮያል። ይህንን ሁላችሁም ታውቃላችሁ ጋይስ። በጣም ትክክለኛ ቅናት አለባት። እንግዲህ ወደ መጨረሻም እያየን ያለ ነው። በተለይ በሰሞኑ ቪዲዮ ይሄ ነው። እስቲ ይሄ የድሮ ነው። በጣም እኔ ባንቺ ብትደባደብ ነው ማለት ነው። ዋት ዋት ዋት! አው የተነቀሰ ታይም ነው ጋይስ። እዚህ ጋር እንደምታዩት እንግዲህ ዲጄ ሊ ብሎ የተነቀሰበት ታይም ነው። ዳኒ ኒንጃ ፈጣሪ፣ ተመልከቱ ጋይስ። ዲ ጄ ሊ በስክሪፕቱ የተጻፈ ነው የሚመስለው እና ትክክለኛ ነቀሳት አይደለም። በዚህ በጣም ብዙ ሰዎችን ፋራ ፋራ ያስባለ ዘፈን እንትን ነው የእሱ መነቀስ። በተለይ የሷን እንዴት ሰው ሰው ማያውቀውን ሰው አንድ ቀን እንኳን አግኝተው ማያውቀውን ሰው ይነቀሳል ብሎ በጣም ብዙ ሰው ፋራ ፋራ ፋራ ሲሉት ነበረ። ዳኒ በዚህ ታይም በደንብ ነው የማስታውሰው ገይስ። ከድሮ ጀምሮ የእነሱን ቪዲዮ ስለማይ አይ የምርም ፋራ ነው። በዚህ ታይም ት ምን ዲጂል ተመልከቱ ገይስ። እንግዲህ ይሄ ነው ድራማ ማለት። ዲጂ ሊጋ የነበራትን ጸብ አቁማ ከዲጂ ሊ ጋር አብራ ስትጨፍር ነው የሚያሳየው። ጽጌ ጽጌ ሮያል እንግዲህ ያው ሸዋ ሰርታን አላች ማለት ነው። እሺ ድራማው የሚገርም ነው እውነት። ተመልከቱ። ሌላ ዛራችሁት። ቆይ ይህንን ነገር ዙም እናደርጋለን። ይህ ሁሉ ፎንቃ ላይ ነው። ሰው ሁሉ ፎንቃ ላይ ነው። ዳኒ ሮያልን እና ፅጌ ሮያል ዛራና ቻንደራ ኮማች እኮ በቃ ላይክ ባልና ሚስት ልክ እንደዛ ነው የሆነ እንዳም ከዛ በላይ ቤስ ፍሬንድ እንደሚባል የሚባል ነገር እንደዚያ አያረጉም ባይዜ እና ልክ እንደ ባልና ሚስት ነው

የሚገርም ነው ጋይስ፣ ስታገኟት እራሳችሁን ጠብቁ፣ ትዘፋችኋለች። ይህን ያህል ጋይስ እንዴት እንዴት እንዴት አሁን እንዴት ነው ምንድን ነው የምንለው ጋይስ አሁን የራሷ ቲሸርት ያልሆነ በተለይ የቤስት ፍሬንዷ የምንበል ወይም ደግሞ የጓደኛ እንደዚህ አንስታ መልበስ ከስቡ እንግዲህ ጋይስ፣ ማለት ምን ያለ ቢዋደዱ ነው ማለት፣ በጣም ይዋደዳሉ ማለት ነው። በጣም በጣም በጣም በጣም ይዋደዳሉ ማለት ነው ጋይስ። እና የሚገርም ነው፣ እውነት በጣም የሚገርም ነው ጋይስ። እንግዲህ የነበረን ቪዲዮ ይህንን ይመስል ነበረ። ቀጣይ ፓርትቱ አዘጋጃለሁ እጅግ እጅግ በጣም የሚገርማችሁ አንድ ቪዲዮ እንሰራለን ማለት ነው። ስለዚህ እስከ መጨረሻ ድረስ አብራችሁን ለነበራችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።